የትራምፕ አደገኛ እቅድና አነጋጋሪው የዩክሬን የኒውክሌር ኃይል በአሜሪካ መወሰድ ሩሲያ በቀጥታ ሚሆን በተዘዋዋሪ የተቃጣባት ያለውን መከራ ሁሉ እንደያመጣጡ ማስተናገድ በመቻሏና ቀን መሽቶ ቀን ሲተካ በምታሳየው መጠነ ሰፊ ትግል ዓለምን ጉድ ስታስብል ቆይታለች። አሁን ደግሞ አዲስና በአይነቱ ለየት ያለ ጥቃት መክፈቷም ይታወሳል። በዚህ በኩል ትራምፕ ለዩክሬናቻቸው ዘለንስኪ ደውለው የዩክሬንን የኒውክሌር ኃይል ማመንጫ በመመልከት አዲስ እቅድ እንዳላቸው አሳውቋቸዋል ለመሆኑ ትራምፕ እና ዘለንስኪ በአዲስ የአሜሪካ እቅድ ተስማምተዋል ወይ? ይህ ካቅድ አዲሱ ሀሳብ ዩክሬንን ምን ያክል ይጠቅማታል? የሩሲያ የዩክሬን ድርድር ጣፋንታስ ምን ደረጃ ደርሷል? ውድ የሁሉዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ ትንታኔው አለፍን። አብራችሁን ቆዩ። ትራምፕ አሜሪካ የዩክሬንን የኃይል ማመንጫዎችን ልታስተዳድር እንደምትችል ጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ከተነጋገሩ ከአንድ ቀን በኋላ በጣም ጥሩ ሲሉ የገለጹት የስልክ ጥሪ ከዩክሬን አቻቸው ቭላድሚር ዜሌንስኪ ጋር አድርገዋል። ዜሌንስኪ በትራምፕ መሪነት በዚህ ዓመት ዘላቂ ሰላም ማምጣት ይቻላል ብለው እንደሚያምኑም ተናግሯል። የዩክሬን የኒክሌር ኃይል ማመንጫዎች የዩናይትድ ስቴትስ የባለቤትነት መብት ውይይት መደረጉ ዋይት ሀውስ ገልጿል። ምንም እንኳን ዘለንስኪ ከወይቱ በኋላ ይህ በሩሲያ ቁጥጥር ስር ስላለው የዛፓዚያ ተቋም ብቻ እንደሆነ ተናግሯል። ዘለንስኪ ባለፈው ወር በዋይትሃውስ ካደረጉት በውጥረት የተሞላ ውይይት በኋላ የተሻለ መግባባት ላይ መደረሱም ተሰምቷል። ሁለቱም መሪዎች በሞላላው ዋይትሃውስ ቢሮ ውስጥ ከተደረገው ስብሰባ በኋላ ለመጀመሪያ ጊዜ ተወያይቷል። ከመሪ ደረጃ ውጭ የሁለቱ ሀገራት ቡድኖች በሳውዲ አረቢያ ተገኝተው ለ30 ቀናት የሚቆይ የተኩስ አቁም ስምምነት ላይ ድርድር ማድረጋቸው ይታወሳል። በዩክሬንና በዩናይትድ ስቴትስ የሚደገፍ ስምምነት ቢሆንም ፑቲን ማክሰኞ ከአሜሪካው ፕሬዚዳንት ጋር በስልክ ባደረጉት ውይይት በግጭቱ ውስጥ በስፋት እንዲቆም የቀረበውን ሀሳብ ውድቅ አድርገዋል። ከትራምፕ ጋር ባደረጉት ውይይት ዘለንስኪ በፍጥነት ሊቋቋሙ የሚችሉ የኢነርጂ መሰረተ ልማቶች፣ የባቡርና የወደብ ተቋማት ላይ የሚደረጉ ጥቃቶች ማቆምን የሚያካትት የተኩስ አቁም ስምምነት ክፍት እንደሆነ ተወያይተዋል። ነገር ግን የዩክሬን ፕሬዚዳንት ሞስኮ የተኩስ አቁም ስምምነት ከጣሰች አገራቸው አጸፋ እንደምትሰጥ ማስጠንቀቅ

ሰው አልባ አውሮፕላኖችንና ሚሳይሎችን በመጥቀስ ከሩሲያ ጋር እስክንስማማ ድረስ በከፊል የተኩስ አቁም ስምምነት ላይ ያለው ተጓዳኝ ሰነድ እስካልተገኘ ድረስ ሁሉም ነገር የሚበር ይመስለኛል ሲሉ ተደምጠዋል። በውይይቱ ላይ ዝርዝር መግለጫ የሰጡት የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ትራምፕ ዩክሬን ተጨማሪ የአየር መከላከያ ዘዴዎችን እንድታገኝ ለመርዳት ተስማምተዋል ብለዋል። ሁለቱ መሪዎች የጦር ሜዳው ሁኔታ እየተሻሻለ ሲመጣ በመከላከያ ሰራተኞቻቸው መካከል መረጃ ለመለዋወጥ ተስማምተዋል ሲሉ ተናግረዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ በቴሌቪዥን ቀርበው ባደረጉት ስብሰባ የአሜሪካ የቀዝቃዛ ጦርነት ጠላት ከሆነችው ከሩሲያ ጋር ሰላም ለመፍጠር ቁርጠኝነት የላቸውም በማለት በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩበት ጊዜ አንስቶ የአሜሪካን የውጭ ጉዳይ ፖሊሲን በጥር ወር ከጀመሩበት ጊዜ አንስቶ የአሜሪካን የውጭ ጉዳይ ፖሊሲ ለውጧል። የትራምፕ አስተዳደር ከዚያን ጊዜ ጀምሮ በዩክሬንና በሩሲያ መካከል የተኩስ አቁም ሀሳብ አቅርቧል። ነገር ግን ከሩሲያ ቀዝቀዝ ያለ ምላሽ ተሰጥቶታል። ከዚያ ቀደም ለሩሲያው ፕሬዚዳንት ቭላድሚር ፑቲን አድናቆታቸውን የገለጹት ፕሬዚዳንት ትራምፕ አሜሪካ በሩሲያ ላይ ያላት አቋም የአሜሪካ አጋሮችን እያስጨነቀ ሲሆን፣ ይህም የአሜሪካ አጋሮች ከአሜሪካ እርዳታ ሳይጠብቁ የራሳቸውን መከላከያ ማቀድ አለባቸው በሚለው ጉዳይ ላይ በአውሮፓ የሚደረገውን ውይይት አጠናክሮታል። ትራምፕ ባለፈው አመት በተካሄደው የፕሬዝዳንታዊ ምርጫ ዘመቻ በስልጣን ዘመናቸው የመጀመሪያ ቀንን ለማሳካት ቃል የገቡትን ጦርነት ለማስቆም አቋማቸው አስፈላጊ ነው ሲሉም ተከራክረዋል። ትራምፕና ፑቲን በነበራቸው የስልክ ቆይታ ፑቲን በጦር ግንባሩ በአጠቃላይ የተኩስ አቁምን ውጤታማ በሆነ መንገድ መቆጣጠር የሚቻልበት መንገድ አስፈላጊነት ዙሪያ በርካታ ጠቃሚ ነጥቦችን ዘርዝሯል። ሩሲያ በዩክሬን የግዳጅ ምልመላዎችን ማቆምና የዩክሬን የጦር ኃይሎች እንደገና እንዳይታጠቁ ማረጋገጥ አስፈላጊ መሆኑንም ጠቁመዋል። ፑቲን የኪየቭ አገዛዝ መደራደር ካለመፈለጉ ጋር ተያይዞ ሊመጡ የሚችሉ ስጋቶችንም ገልጸዋል። በተደጋጋሚ የተደረሱ ስምምነቶችን እንዳሰናከለና እንደጣሰም ተናግረዋል። የአሜሪካው ፕሬዚዳንት በሩሲያና ዩክሬን መካከል በኃይል መሠረተ ልማት ላይ የሚደርሱ ጥቃቶችን በአስቸኳይ ለማስቆም ከፑቲን ጋር መስማማታቸውን በትሩዝ ሶሻል ማህበራዊ ትስስር ገጻቸው አሳውቀዋል ዩናይትድ ስቴትስ ና ሩሲያ በፍጥነት ሙሉ የተኩስ አቁም ስምምነት ላይ ለመድረስ እንደሚሰሩ ማክለዋል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን የኢነርጂ መሠረተ ልማት ላይ የሚደርሰው ጥቃት ለማስቆም የተደረገው ስምምነት ምንም ትርጉም ያለው እንዳልሆነ የጀርመኑ የመከላከያ ሚኒስቴር ተናግሯል ፑቲን ማክሰኞ ከትራምፕ ጋር ካደረጉት የስልክ ውይይት በኋላ ሩሲያ በዩክሬን የኃይል መሰረተ ልማት ላይ የምታደርሰው ጥቃት ለሰላሳ ቀናት እንደምታቆም ተናግረው ነበር። ቢሆንም ነገር ግን ከዩክሬን ጋር ሙሉና አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኛ አልሆኑም። የጀርመኑ የመከላከያ ሚኒስቴር ቦሪስ ፒስቶሪየስ ለጀርመን ብሮድካስት ዜድ ኤፍ እንደተናገሩት ከሆነም ይህ ወሳኝ ስልክ ጥሪ ከተደረገ በኋላ በመጀመሪያው ምሽት በሲቪል መሰረተ ልማት ላይ የሚደርሰው ጥቃት አልቆመም ብለዋል። ፑቲን እዚህ ጨዋታ እየተጫወተ ነው እናም እርግጠኛ ነኝ የአሜሪካ ፕሬዚዳንት ሁኔታውን ለረጅም ጊዜ በትዕግስት ተጠቅመው መመልከት እንደማይችሉ እርግጠኛ ነኝ ሲሉ ማክሏል። በሌላ በኩል ፑቲን የአሜሪካ የሰላሳ ቀን የተኩስ አቁም እቅድ ውድቅ ካደረጉ ወዲህ ሩሲያና ዩክሬን የአየር ላይ ጥቃቶችን የጀመሩ ሲሆን ጥቃቶቹን ተከትሎ የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ሩሲያ ለሊት በፈጸመችው ጥቃት የሲቪል መሰረተ ልማቶች ኢላማ አድርጋለች ያሉ ሲሆን በጥቃቱ ሆስፒታልም ኢላማ መደረጉን ገልጿል። የዩክሬን ሩሲያ ጦርነት እንዲቆም የሚደረጉ ንግግሮች እሁድ ዕለት በሳውዲ አረቢያ እንደሚቀጥሉ የተገለጸ ሲሆን ትራምፕና ፑቲን በስልክ ባደረጉት ንግግር ላይም ሁለቱ ሀገራት 175 እስረኞች ለመለዋወጥ መስማማታቸውም ተገልጿል። ሩሲያ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አጋሮች ሰላም አስከባሪ ወታደሮችን በዩክሬን የማሰማራት እቅድን በተደጋጋሚ ውድቅ ማድረጓ ሪውተርስ አስታውሷል። የዩክሬን ፕሬዚዳንት ቭላድሚር ዜሌንስኪ በነጩ ቤተ መንግስት በአሜሪካው ፕሬዚዳንት ፊት ከተነሱ በኋላ የፈረንሳይና ብሪታንያ መሪዎች የሰላም አስከባሪዎች ስምሪት እቅዱን ጎላ አድርገው ሲያቀርቡት ቆይቷል። ፕሬዚዳንት ማክሮን የሰላም አስከባሪ ኃይሉ ከእያንዳንዱ ሀገር የሚውጣጣና በጥቂት ሺዎች የሚቆጠር ነው ያሉ ሲሆን በተወሰኑ ወሳኝ ስፍራዎች እንደሚሰማራም ተናግሯል። የአውሮፓ ሀገራት ብቻም ሳይሆኑ ሌሎች የአኬፍ አጋሮች ወታደሮቻቸውን ለመላክ ፍላጎት እንዳላቸው ቢገልጹም ዝርዝር ማብራሪያን ግን አልሰጡም። ፊንላንድና አውስትራሊያ በሰላም አስከባሪ ኃይል ሰመሪት ዙሪያ አዎንታዊ ምላሽ ሰጥተዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ባለፈው ሐሙስ ዋሽንግተን ያቀረበችው የ30 ቀናት ተኩስ አቁም ምክረ ሀሳብ በመርህ ደረጃ መቀበላቸው ማሳወቃቸው ይታወሳል። ስምነት ባልተደረሰባቸው ጉዳዮች ላይ መግባባት ላይ እስኪደረስ ግን ጦርነቱ ይቀጥላል መላታቸው አይዘነጋም። የሩሲያ ጦር ባለፈው አመት ነሐሴ ወር ላይ የሀገሪቱን ድንበር ጥሰው የገቡ የዩክሬን ወታደሮችን ሙሉ በሙሉ ለማስወጣት የጀመረ ውጊያ መቀጠሉ ተሰምቷል። ኬቭ በበኩላ በኩሩስክ ክልል የሚገኘው የዩክሬን ጦር ተከቧል በሚል ሞስኮ ያወጣችው መረጃ ሀሰተኛ ነው በማለት አስተባብላለች። በሞስኮ ግብኝት ያደረጉት የትራምፕ የብሔራዊ ድህንነት አማካሪ ስቲቭ ዊትኮፍ ሩሲያ የምትስማማበት እድል እንዳለ ገልጸው ከዛ በፊት ማለቅ ያለባቸው በርካታ ስራዎች መኖራቸውን ተናግረዋል። አማካሪው ከኤቢሲ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁሙ ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸውን ግዛቶች ይዛ ለመቀጠል ቅድመ ሁኔታ አስቀምጣ እንደሆነ ተጠይቀው ነበር። በምላሻቸውም ሰላምን ማስፈን እና የሶስት አመታቱን ጦርነት ለማስቆም ቁርጠኛ ከሆንን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉ ድፍን ያለ መልስ ሰጥተዋል። በሌላ ቃለ ምልልስ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የድርድሩ ሂደት ጠንካራ ስራ እንደሚጠይቅ ገልጸው ሁለቱም ወገኖች የሚያነሷቸው ልዩነቶች ለማጥበብ በቅድሚያ ተኩስ ማቆም ይገባቸዋል ብለዋል። ጦርነቱ በቅርቡ ሊቆም እንደሚችል እምነት እንዳላቸው የተናገሩት የዩክሬን ፕሬዚዳንት ቭሎድሚር ዘለንስኪ በበኩላቸው የዩክሬን ሉዓላዊነት ለድርድር እንደማይቀርብና ሞስኮ በጦርነቱና ከጦርነቱ በፊት ከተቆጣጠረቻቸው የዩክሬን ግዛቶች መልቀቅ እንደሚኖርባት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ብሪታንያና አንዳንድ የአውሮፓ ሀገራት ሞስኮና ኪየቭ የተኩስ አቁም ስምምነት ከተፈራረሙ በኋላ ስምምነቱ አለመጣሱን ለማረጋገጥ የሰላም አስከባሪ ኃይል ወደ ስፍራው ለመላክ እየተዘጋጁ ነው። በነዚህ ሁሉ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው ቅድሚያ ከሰጧቸው አጀንዳዎች መካከል ዋነኛ ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነገ እለት የሚያደርጉት ውይይት ተጠባቂ ነው። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝነኑና፣ የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ